አርበኛ ደረጀ በላይም ስለ አንድነቱ አስተያየቱን ሲቀጥል ስለ አንድነታችን ጉዳይ ያው እንግዲህ ተጀምሯልኝ ለመጨረሻው የአመራር ድልድልና የመጨረሻ እንደ ጎንደር በአንድ እዝ እንዲመራ በተጀመረው ፕሮሰስ ያው ሰሞኑ ከዚህ ሁለት ሶስት ቀን እንዲጨረስ እንግዲህ በእግዚአብሔር ፍቃድ እየታገነ ነው፣ እየሞከርነ ነው። በዚህ ላይ ያው እንግዲህ መሬት ላይ ያለ የጋራ ሰራዊታችንና ከሱ ላይ የአንድ ሁለት ሶስት አባቶችም ሆነ ወንድሞቻችን ያው ሰሞኑን አግኝተው ሆነ ነበር። በእነሱ ላይም የተመደበ ኮሚቴ አለ። እሱም የጋር አድርጎ የዚህ ሁለት ቀን እና ሶስት ቀን የአንድነት የአመራር አደረጃጀታችን ያው ግልጽ እናደርጋለን፣ ለውጩም ለውስጡም ሕዝባችን በዚህ ልክ ነው ያለ። ነገር ግን አሁን እኔ ከእሱ ካላችሁት በማህበር ተጠርምፋችሁ በምትገኙ ሰዎች ብዙ በሽማግሌ መልክ እየመጣ የጠየቀነ ሰው ነበረ። ወይን እሸትን ጨምሮ እኔ መዋሸት መደበቅ አልወድም። ብዙ ሰው እሱ ላይ ወገንሻ ነው በቃ። ለወንድሙ ሰሜን ጎንደር፣ ደቡብ ጎንደር፣ አለፋ፣ ጣቁሳ ምናምን የሚከፋፍል ሰው አለ። በቃ የሚከፋፍል ጠይቆ የሚመለስ እሱ በመጣው ልክ ታልተመቸው ተጠይቆ የሚጠፋ ሰው አለ። እኔ ብዙ ይሄ ነገር አልፎ መቼም ከዚህ ትግል ወደ ኋላም እንደ ጉድ አስቀርቶን የምንታዘበውና የምንሰጠው አስተያየት ነገር ይኖረናል። ነገ ፊት ለፊት ልንገናኝ እንችላለን። ደግሞ ብናልፍም ደግሞ ታሪክ ይወቅሳል። እና ወደ ግንባርም እኛ እንግዲህ በኋላ ብንጋጭም ብንፋጭም መሬት ላይ ነው። ነፃ ቀጠና አለን። እየተሳሳብነ ስጠታችን እየተራረምነ አንድነታችን ይቀጥላል ማለት ነው። በአገዛችሁን ነገዛ ሳናመሰግን አናልፍም። አግዛችሁናል በገንዘብም ይሁን በሀሳብ አግዛችሁናል። ግን ሀሳባችሁ ገፊ አልነበረም። የሽምግልና ውጤታችሁ ገፊ አልነበረም። ሰው እኔ ካጠፋሁ ደረጃ አጥፍተሃል፣ ተሳስተሃል፣ አካሃዲ ግም ነው። እንደዚህ አይደለም። የምንሰማው መረጃ ቅርብ ነው ብዬ መነገር ያለብኝ እንጂ ሽኩቻም ከእሱ እንደነበረ ነው። እስካሁንም ሽኩቻ አለ። እሱ ሽኩቻችሁን አንሱ። ለትግሉ ከታሰበ፣ ለጎንደር ለአማራ ከታሰበ ማንኛውም በስጋ በዝምድና አይደለም የሚሰርቅ ፋኖ ው ዘመዱ እናኮይን የወንድም አብሮ በዚህ ጥርናፍ የከለለ በዚህ ስሙ ካልተጠራ የሚል ዳስፖራ አኳለ ከሱ ላይ የሚያስቸግረና ይሄ ነው አሁን። ስለዚህ እንደ አማራ ካሰባችሁ ኢትዮጵያ መሬት መጣችሁ፣ እንደ ጎንደር ጎንደር ልታርፉ፣ ጎንደርን ልትደሰቱባት ካረፋችሁ ለወንድሜ ለንቶኔ የሚለውን ነገር ወይም በጎጥ በሰሜኑ ገደቡ በምዕራቡ የሚለውን ነገር ትታችሁ እንደ ጎንደር ስቡ ሁላችን ስንታገል ለልጆቻችን ብለን አይደለም ቤታችን የወጣነ ከውስጥ እስከ ውጭ ድረስ ዲያስፖራ ላይ ላለው ወገናችን ማረፊያ መቀመጫ እንዳይመጣ ሀገሩን ተከልክሎ ውስጥ ላይ ያለን ሕዝቦች በገዛ ሀገራችን እንዳንኖር ርስታችን ማንነታችን ተነጥቀን ስንሞት ምንሞትበት ቦታ ተደብቆ እየሞት ነ በገዛ ሀገራችን እንዳንኖር ተደርገን ነው። እንግዲህ ብዙ ዘመናት ነው ያሳለፍ፣ ነው ብዙ ጊዜ ነው የአባቶቻችን የቆዩትን ታሪኩን ላንበን ነው የወጣነ። ለዚህ ግን እኔ ሁሉን በጀምላ መውቀስ እንዳይመስልብኝ እንጂ አለ ብዙ ሰው የታዘብኩት አለ ነገን መሰክራለን። እውነቴን ነው። አሁንም ይቅር ብለን እኛ ይቅር ብለን እንደተመለስ ነው እናንተም በይቅርታ ተደምራችሁ እኔ እውነቴን ነው። እንዲያው ገንዘብ ቢቀርብና ይሻልናል፣ ድጋ ቢቀር ይሻልናል። እኔን የሚመክሬ ሰው ብቻ ነው በግል አድርጎ የሚመክሬ ሰው ፈልጋለሁ። እናና እኛ ወደደም ተጠላም ጎንደር እንደ ጎንደር፣ ጎጃም፣ ወሎ፣ ሸዋ እንደ ወሎ እንደ አራቱ ክፍለ ሀገራት አንድ አማራ ለመፍጠር ነው የምንሮጠው። ጎንደር ብቻው ቢደራጅ የትም አንድም በር አይሰብርም፣ ጎንደርም ነፃ ማድረግ አይችልም። አንድ ስንሆን ነው። አሁን እንደ ጎንደር አንድ እንሆናለን፣ ሲቀጥል እንደ አማራ አንድ ለመሆን ነው ጥረታችን። መገስገሳችን አይቀርም። ጥፋተኛ ጥፋተኛ እየተባለ መሬት ላይ እየተለካካነ፣ በይፋ እየተነጋገርነ፣ በቃ ይሄ እንደስታለ እናንተ እናበስራለን። እናንተም እየደወላችሁ የት ደረሳችሁ ምን ላይ ደረሳችሁ እያላችሁ አቅማችን መገንባት ይቻላልኝ ላደረጋችሁ uh,